የንግዱ ማህበረሰብ እንደ ሀገር እየተመዘገበ ባለው ፈጣን እድገትና የልማት ጉዞ ከፍተኛ አስተዋጽኦን እያበረከተ ይገኛል። ይህን ታሳቢ በማድረግም የንግዱ ማህበረሰብ ውጤታማነትን ከማላቅ ረገድ ምቹ የንግድ ስራ አካባቢ መፍጠር ላይ ልዩ ትኩረት ተሰጥቶ እየተሰራ ይገኛል። በዋናነትም የውጭ ምንዛሬ አስተዳደር ላይ ማሻሻያዎችን በማድረግ ከዚህ ቀደም በዘርፉ የነበሩ እንከኖችን ለመቅረፍ ተሰርቷል። የውጭ ምንዛሬ አስተዳደር ማሻሻያ ፕሮግራም የአገር በቀሉ ኢኮኖሚክ ማሻሻያ አካል ሆኖ በአይነቱ በሚያሳድረው በጎ ተጽዕኖ ነው እና በታሪካዊነቱ የተለየና ለንግዱ ማህበረሰብ መስረታዊ ጥያቄ ምላሽ የሰጠ የፖሊሲ ማሻሻያ ነው። የውጭ ምንዛሬ አስተዳደር ማሻሻያው በንግድ ዘርፍ ዘመናት የቆዩትን ቋጠሮዎች የፈታና ለዓመታት ተንሰራፍቶ የቆየውን ህገወጥነት ወጥነት በማስወገድ ፍትሐዊ ውድድር እንዲሰፍን የሚያደርግ በመሆኑ ሸማቹ ህብረተሰብም ሆነ የንግዱ ማህበረሰብ በከፍተኛ ደረጃ ተጠቃሚ የሚሆንበት ሁኔታ ተፈጥሯል። ኢትዮጵያ ለንግዱ ዘርፍ ልዩ ትኩረትን በመስጠት እየሰራች ትገኛለች። በይበልጥም የዘርፉን እድገት ለማሳደግ ዓለም አቀፋዊ ብሎም አህጉራዊ የንግድ ትስስሮችን ለመፍጠር እየተንቀሳቀሰች ነው። ታዲያ የንግድ ትስስሮች የታሰበላቸውን ዓላማ ያሳኩ ዘንድ የንግዱ ማህበረሰብ የቤት ስራን ወስዶ መስራት ይጠበቅበታል። ኢትዮጵያን የዓለም አቀፍ ንግድ ስርዓት አካል የማድረግ ውጥን ከተጀመረ ሁለት አስርተ ዓመታትን አሳልፏል። በዚህ ረገድ ለዓመታት ያልፈታነውን የዓለም ንግድ ድርጅት የአባልነት ድርድር ከተቋረጠበት እንዲያንሰራራ ማድረግ ብቻ ሳይሆን በአጠረ ጊዜ ውስጥ እንዲሳካ በከፍተኛ ትኩረት እየሰራን እንገኛለን። ባለፈው መጋቢት ካደረግነው ስኬታማ አምስተኛው የሥራ ላይ ቡድን ስብሰባ ወዲህ መጪው ሐምሌ ላይ የሚካሄደው ለስድስተኛ የሥራ ላይ ቡድን ስብሰባ በጊዜ ለን መንፈስ በትጋት እየሰራን እንገኛለን። የግሉ ዘርፍም እነዚህ አህጉራዊና ዓለም አቀፋዊ ብሎም ቀጠናዊ ትስስሮች ይዞ የመጡትን የገበያ ድሎች በሚገባ ለመጠቀም ከወዲሁ ማዘጋጀት ይጠበቅባቸዋል። አምራች ኢንዱስትሪውን ማበረታታት እንዲሁም ምርትና ምርታማነትን ማሳደግ እንደ ሀገር የሚኖረው አስተዋጽኦ ከፍ ያለ ነው። ይሁንና የምጣኔ ሀብት ግዝጋሴን ለመደገፍ አምራች ኢንዱስትሪዎችን ከማበረታታት ባሻገር የሀገርን ስም የያዙ ምርቶችን በዓለም ገበያ ሰርገው እንዲገቡ የማድረግ ስራዎችም ሊሰሩ ግድ ይላል። ዓለም አቀፍ የገበያ ማስተዋወቆች ሲደረጉ ኢትዮጵያ ውስጥ ጥራትን መሰረት ያደረጉ ቢቻል መቶ ፓይለት ብራንዶችን ኢትዮጵያ ውስጥ መፍጠር ቢቻል፣ አምራች ብቻ ሳይሆን ብራንድ የሚፈጥር የንግድ ማህበረሰብ እንድንሆን አምርተን አለም ላይ ብራንድ ማድረግ ካልቻለን፣ እንግዲህ ሰሞኑን የነበረው የዓለም አቀፍ የንግድ ጦርነት ውስጥ የተማርናቸው በጣም ብዙ ነገሮች አሉ። ለእኛ ትልቅ ምሳሌ ሊሆን የሚችል እና ሄርመስ እና ሉዊ ቪቶን እና ጎቺ በአንድ ሺህ ዶላር በማይበልጥ ያመረቱትን ያስመረቱትን እቃ ነው እስከ አርባ ሺህ ሀምሳ ሺህ ዶላር የሚሸጡት ብራንዲንግ በመንግስት የምናደርጋቸው ድጋፎች እንደተጠበቀ ሆኖ ጥራትን የማስጠበቅ በጥራት ተወዳዳሪ የመሆን በዓለም ገበያ ላይ ሰብሮ ለመግባት የሚያስችሉ ጥራትን የሚያረጋግጡ ከማኔጅመንት ጀምሮ እስከ አመራረት ሂደት ድረስ ያሉት ላይ አተኩሮ መስራት ያስፈልጋል። እነኚህ ከተደመሩ ነው ብራንድ ላይ በኋላ የበለጠ ገበያ ልናገኝ የምንችለው እና በእናንተ በኩል መስራት ያለባቸውን ስሩ። እኛም ግን አንድ የትኩረት ማዕከል አድርገን ወስደን እንሰራበታለን። የንግዱ ማህበረሰብ ውጤታማነትን ለማረጋገጥ እንዲሁም በሀገር የእድገት ጉዞ የበኩሉን ጥጥር እንዲጥል የጥሬ እቃ እጥረትን ጨምሮ የገቢ ግብር አሰራር ስርዓት ላይ ያሉ ክፍተቶችን መሙላት እንደሚያሻም ተጠይቋል። ስራ ለመስራት ያለው ወቅታዊ ችግር ቢባል የጥሬ እቃ አምራች ካምፓኒዎች ችግር ነው። በተለይ በጨርቃጨርቅ ችግር ችግር አለብን። አምራች የለንም። በዚህ ሀገር በጣም ጥቂት ናቸው። ፋይናንሻል ስቴትመንት አሰርተን አመታዊ ሪፖርት ለገቢዎች ካቀረብን በኋላ የእናንተን ያቀረባችሁት ፋይናንሻል ስቴትመንት አምጡና ግብር ክፈሉበት ነው የሚሉን። ምን አይነት ግብር ነው የምንከፍለው? ኮርፖሬት ታክስ እንከፍላለን 30 ፐርሰንት ከተርፋችን ላይ ምን አይነት ታክስ ነው የምንከፍለው? መመራው ሳለ ወይ አዋጁ ሳለ ወይ ህጉ ሳለ ወይ እኛ እንደ ሀገር የትም ቢሰበሰብ ህግና ስርዓት መከበር ያለበት መሆኑ እንደተጠበቀ ሆኖ ኦሮሚያም ተሰበሰበ፣ ፌዴራል መንግስትም ተሰበሰበ፣ አልቲሜትሊ ለልማት የሚውለው በዚሁ ሀገር ውስጥ ነው። ነገር ግን በህጉ ላይ የተቀመጡ ግልጽ ሆነው የተቀመጡ ጉዳዮችን አክሮስ ሪጅን መተግበር ይኖርብናል። ከዚህ አንጻር ጉድለቶች አሉ እንደተባለው ሬሾ አውጥተው 0.5 ፐርሰንት በምርት መጠን ሙከራዎች አሉ። እሱ ግልጽ አቅጣጫ ባለፈው ተሰጥቶበታል። በመንግስት አተገባበር ችግር አሁንም ካለ ደግሞ መልሰን መነጋገር ይኖርብናል። የንግዱ ማህበረሰብም በሚፈጠርለት ምቹ መደላድል ጥራትና ተወዳዳሪነትን በማረጋገጥ መስራት ይገባል።